አይቻት ማላቃት ስለ ዮሴፍ ጉዳይ ሲነሳ እኔ ያላገኘች እኔን ያላወራች ሌላም ያልነገርኳችሁ በጣም ብዙ ነገር አለ። ስለዚህ አክስት ዮሴፍ በእርግጠኝነት እንዳልክ መክሮት እንደዚህ እንደዚህ በል ብሎት ካልሆነ በስተቀር ስለ እኔ ከኔ ጋራ ያለው ማለት እሷ ታስጨንቀኛለች እንደዚህ ታደርገኛለች ብሎ በጭራሽ ሊነግረው ሊያወራም አይችልም ከማንም ጋራ ማለት ነው። አክስት አንተን ለማግኘት ትፈልጋለች። አልፈልግም። እኔ ለማስጨነቅ ብቻ ነው እሱ የሚፈልገው። እኔ ብቻ አስጨነቀኝ ነው የሚፈልገው። ማንንም አልፈልግም። እኔ እስካሁን የት ነበሩ? ኢንተርቪውን ልብ ብላችሁ አይታችሁ ከሆነ የሆነ መረጃ ለእናንተ እየሰጠች እኮ። ከተረዳሽን ታዲያ ሊገባሽ ይገባል። አሁን እያልኩት ያለሁት እኮ እኔ ይሄ ሀብት ለልጁ ይገባዋል። ስለዚህ ያንን ነገር ልጁ መቆጣጠር የሚችልበት እድሜም ስላልሆነ እኔ እያለሁኝ ይሄ ዩቱበር ከመሬት ተነስቶ መጥቶ ትናንት የት እንደነበረ ይሄ ልጅ ከየት እንደመጣ እንዴት እንደመጣ ቤተሰቡ ማን እንደሆነ ስለማያውቅ መጥቶ አሁን እሱ አዛኝ መሆን የለበትም። እሱ በዛ ላይ ልጁን ለምን ይደብቀኛል? ማለዳ ቲቪዎችን በጣም አድርጌ እጅግ አድርጌ ላመሰግናቸው ፈልጋለሁ። ዮሴፍ ሞቶ ነበር እኮ እነቱን ስናወራ ማለት ነው። አሁን የምታያቸው ንብረቶች እሱ ማስተዳደር ሳይሆን ያው ህይወቱን ነው ያስቀጠለለት። እንዳልክ ያለውንም ነገር በሙሉ አንቺ እንኳን የማታውቂያቸው ኬዞች ነው አይደል? የወጡት ይህንን ኢንተርቪው ያላያችሁ ከታች ኮሜንት ሴክሽን ላይ አስቀምጥላቸዋለሁ፣ ልኩ እያንዳንዳችሁ ገብታችሁ ተመልሳችሁ መታችሁ እዚህ ቪዲዮ ላይ ኮሜንት ጻፉ። ምን አይነት ነገር እንደተገነዘባችሁ ከዚህ ቪዲዮ። የሰው ነፍስ ነው በእጁ የያዙ አግቶታል። ሰላም እንዴት ናችሁልኝ ውድ የቻናሌ ቤተሰቦች። ለዚህ ቻናል እንግዲህ አዲስ ሲሆናችሁ እንዳልክባላለሁኝ ሰብስክራይብ በማድረግ ቤተሰብ አባል መሆናችሁን እንዳትረሱ። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። ከዚህ ፊት እንደዚህ አይነት ቪዲዮ መጥቼ አላውቅም። ማለትም እንደዚህ አይነት ነገር እንደዚህ አይነት ጉዳይ ገጥሞኝ አያውቅም። ብዙ ጊዜ ባለ ጉዳይ እኔ ጋር ሲመጣ ስራ ይሰጠኛል። ስራውን ከሰራ በኋላ ሲጨርስ ነው ከዚህ ባለ ጉዳይ ጋር የምገናኘው። በዛ ሰዓት ስራውን በምሰራ ሰዓት የሚያስፈልገኝ ነገር ካለ የሚነግረኝ መረጃ ካለ ወይም ደግሞ ለእኔ የሚጠቅመኝ ነገር እሱ ጋር ካለ የደወልኩ ጠይቃለሁኝ፣ ይነግረኛል። በዛ መሰረት እየልኩኝ ስራ ይንሰራለሁኝ። አሁን ግን በዚህ በዮሴፍ ጉዳይ አዲስ ነገር መጣ። ምንድን ነው እንዳልክ እንዳልክ ዮሴፍን አግቶታል። ያገተው አግቶም ራሱ ጋር ያስቀመጠው የዮሴፍን ሀብት ለመካፈል ነው ብላ የዮሴፍ አክስት ማለዳ ቲቪ ላይ ቀርባ እንደዚህ ብላ ልታወራ ችላለች። በመጀመሪያ ወደ ጉዳይ ከመግባቴ በፊት ማለዳ ቲቪዎችን በጣም አድርጌ እጅግ አድርጌ ላመሰገናቸው እፈልጋለሁ። ምንድን ነው እቺ ያክስት ተብዬው የመጣችው አመጣጧ፣ በመጀመሪያ እያስመሰለች ነገሮች ላይ እየገባች ነበረ። እያለቀሰችም ሁላ ቪዲዮ እየሰራች ነበር እ ስለ እናትየው ሲነሳ እያለቀሰች፣ የአባቱ መሞት ሲነሳ እሱ ላይም እያለቀሰች ነበረ፣ ቪዲዮ ስትሰራ የነበረው ከዛ በመሀል እየገፋ ሲመጣ ምን ፈልጋ እንደመጣች ጋዜጠኛዋ ማወጣጣት ጀመረች። በመጨረሻም እንግዲህ ለጥቅም ብላ ራሷ ራሷ ይሄ ጥቅም አይቅርብኝ ብላ እንደመጣች ታወቀባት። እንግዲህ አስቡ። ለእኔ ይሄንን ጉዳይ እንዳልክ እንደዚህ እንደዚህ አይነት ችግር መጥተዋል፣ እንደዚህ እንደዚህ አይነት ጉዳይ ብለው በመጀመሪያ ደረጃ ስለ ዮሴፍ የዮሴፍ የአባቱ ጎረቤቶች ናቸው እንግዲህ እኔ ጋር ጉዳይ ነው እነሱ እዚህ ሚዲያ ላይ ቀርበው እንደዚህ አይነት ነገር ቢያወሩ እኔ በትክክል ጥፋተኛ ነኝ። ግን ይህ አይደለም የሆነው። አይቻትም፣ አላቃት። ስለ ዮሴፍ ጉዳይ ሲነሳ እኔን ያላገኘች እኔን ያላወራች መታ ምን አለች? እንዳልክ ዮሴፍን አግቶታል። ያገተውም እንደዚህ አይነት ስራ እንዴት የሰው ልጅ ሊሰራ ይችላል? በቃ ከዮሴፍ የሆነ ጥቅም ፈልጎ ነው የሆነ ነገር ሊካፈለው ስለፈለገ ነው ይሄን ያህል ርቀት ይሄን ያህል እርምጃ ሊሄድ የቻለው እንጂ በፍጹም ዮሴፍን ሊያገዘ ወይም ደግሞ ሊረዳው ፈልጎ አይደለም ተብሎ ነበር ሲወራብኝ ነበረው። እንዴ እኔ እኮ እዛ ጋ ህይወቴን እኮ ነው ሰጥቼ ሲሰራ ነበር አይደል እንዴ? ከወንጀለኛ ጋር ጫካ ለጫካ ስሮ እኮ ነበር አይደል? ይሄንን የተደበቀው ሚስጥር ለመውጣት ስንት እርምጃ እንደርኩኝ እኮ እኔ ነኝ። በዛ ሰዓት አንድ ያገኘውት ነገር ሲኖር ዮሴፍ የት እንዳለ ሳውቅ ሆሳና ላይ እንደሆነ ሳውቅ ህጄ ጉዳዩን ላሳወቁኝ የጎረቤት ለአባትየ ጎረቤቶች ህጅ አሳወኳቸው። ከነገርኳቸውም በኋላ ምንድን ያሉኝ እኔ እንግዲህ ከእነሱ ምንም ፈልገ አልነበረም ያል አንድ እውነት ሳውቅ ዮሴፍ የት እንዳለ ካወቅኩ በኋላ ዮሴፍን ለማግኘት ፈለግኩኝ እና ወደዛ እንደሚሄድ እና ዮሴፍ እዛ አካባቢ ይኖራል ብዬ በማሰብ ለባለ ጉዳያችን ማለትም ለጎረቤታቸው አሳወቅኩኝ። አንድ ብቻ አይደለም፣ ሶስት ነበሩ። ኔጋ ሲመጡ የመጡት ነገርኳቸው ኳቸው ዮሴፍ እንዲህ እንዲህ ዓይነት ቦታ ይኖራል ተብያለሁ እና ወደዛ ወደ ሆሳና ሊሄድ ነው ብዬ ስነግራቸው ምን አደረጉ እነሱ ለኔ ሳያማክሩ፣ እኔ ነገ ጠዋት ነው የምሄደው ወደዛ የምሄደው ነገ ጠዋት ነው ስላቸው እነሱ በራሳቸው ተነሳሽነት የሰፈር ሰዎች እያንዳንዱ ቤት እየገቡ እዛው ሰፈሩ ስላሉ እያንዳንዱ ቤት እየገቡ እያንኳኩ መዋጮ ይጠይቃሉ። ይህንን ሁሉ ግን እንዳለቀ ከኋላ ነው የነገሩኝ። እና በጠዋት እኔ ልወጣ ስል ተደወለልኝ። እንዳልክዬ ከመውጣት በፊት ልናገኝ እንፈልጋለን አሉ። ከዛ እንደው እኔ እነሱ ጋርም ተጨማሪ ነገር ካለ ብዬ ነበር የመጣሁት። እነሱ ግን የሰበሰቡትን ገንዘብ ለእኔ ይዞልኝ መጡ። አስቡ እንግዲህ እኔ አልጠየኳቸውም እኮ እነሱ ይህን ነገር ሲያውቁ ያቺ የተደበቀችው እውነት እንድትወጣ ነበር። ይህንን ሳይሮ የነበረው አክስትዮ ግን በዚህ ሰዓት ማናጀር ጋ የኔ ማናጀር ጋ ደውላ ስትል የነበረው ምንድን ነው እንዳልክን አገናኙ፣ እንዳልክን አገናኙ። እንዳልክ ለምንድን ነው የምታገኝው ብሎ ጠይቋት እኮ ዮሴፍን ማግኘት ፈልጌ ነው። ዮሴፍን ለማግኘት ስትመጣ መጀመሪያ ይሄ ሁሉ ይሄንን ርቀት ከመሄዳችን በፊት እንዳልክ ይሄንን ስራ ለመስራት ይሄንን ስራ ለመስራት እንደዚህ አይነት ነገር ያስፈልጋል። የሚጎልብ ነገር ምንድን ነው? እማግዝ ነገር አለ ወይ? እማግዝ ነገር ካለ እኔ የድርሻ ለመወጣት ዝግጁ ነኝ ብላ ብትጠይቀኝ አንድ ነገር ነው። ነገር ግን እሷ ያንን አላደረገችም። ሌላም ያልነገርኳችሁ በጣም ብዙ ነገር አለ ስለዚህች አክስት ግን፣ ስጋ ስጋ ነው ብዬ ነው እስካሁን ድረስም ዝም ያልኩት። እነዚህ ጎረቤቶች ይህን መዋጮ ሲሰበስቡ አክስቴውን ጠይቆ ነበረ። አይ ለማይሆን ነገር አትልፉ ነበር ያለችው ለማይሆን ነገር አትልፎ ተስፋ ልታስቆርጣቸው ነበረ። ኢንተርቪውንም ልብ ብላችሁ አይታችሁ ከሆነ የሆነ መረጃ ለእናንተ እየሰጠች ነው። እኔ ትኩር ብዬ ኢንተርቪውን አይቼው ጨርሼዋለሁኝ። ለዛም ነው ጋዜጠኛዋን ላመሰግን እፈልጋለሁኝ ያልኩት። እንግዲህ ይህንን ኢንተርቪው ያላያችሁ ከታች ኮሜንት ሴክሽን ላይ አስቀምጥላችኋለሁ ሊንኩን። እያንዳንዳችሁ ገብታችሁ ተመልሳችሁ መታችሁ ዚህ ቪዲዮ ላይ ኮሜንት ጻፉልኝ፣ ምን አይነት ነገር እንደተገነዘባችሁ ከዚህ ቪዲዮ እኔ አንድ ዘመድ የለውም የተባለ ልጅ እንግዲህ በደፈናው ሲሄድ ያልታየ የት እንደገባ የማይታወቅ ልጅ በአንድ ጊዜ ካናዳ ሄዷል ለትምህርት ሲባል ዘመድ ከሆነ ስጋ ከሆነ አምኖ መቀበል ነው ያለበት፣ ወይስ ደግሞ የሄዱበትን ርቀቱ መረጃ መጠየቅ የለባትም ወይ? ስጋ እስከሆነች ድረስ ስጋ እስከሆነች ድረስ እኮ መረጃ መጠየቅ አለባት። ዘመድ ነኝ ብላ የምታስብ ከሆነ ቅርታ በጣም ነገር ግን ያንን እሷ ልታደርግ አልቻለች። አሁን የደረስንበትን ደረጃ ስላወቀች ተመልሳ መጣች። ለምን እሷ ራሱ ጥቅም እንዳይቀርባት ብላ ማለት ነው። ዮሴፍ ትልቅ ልጅ ነው፣ አሁን ያለበት ችግር እንጂ ከዚህ ችግር እኮ መውጣቱ አይቀርም። እግዚአብሔር መስገን አሁን አሪፍ ጥሩ ደረጃ ላይ ነው የለው እንደዚህ ሆኖ አይቀርም። የዛኔ ራሱ እኮ ራሱ ነገሮችን ሁሉ ማጅ ማድረግ ይችላል። ሌላም ሰው የሚያስፈልግ ከሆነ ይሄንን ሀብት ብቻውን ማስተዳደር አይችልም ተብሎ ሌላም ሰው የሚያስፈልግለት ከሆነ እኛው ራሳችን እንቀጥርለታለን። ሰው አጠገቡ ሆኖ የሚያግዝ ሰው፣ እኛም ወንድሙ ወንድሞቹ እኮ ነን አለ እንዴ። ካጠገቡ እኛ ምን እናግዘዋለን እንዴ። ዮሴፍ ታግቷል። ታግቷል። እንዳልክ አላገናኘኝም። እንዳልክን ስጠይቀው እንዳልክ ሊያገናኘኝ አልቻልም ነበር። አይነችው እዛ ሚዲያ ላይ ቀርባል። ነገር ግን ምናልባት እናንተ ትዝ ብሏችሁ ከሆነ ምናልባት አስታውሳችሁ ከሆነ እኔ ምን ብዬ ነበረ? ዮሴፍ አክስት እየደወለች ነው እና ልታገኝ ትፈልጋለች፣ ይህ ብዬ ነግሬዋለሁ። ለማን ለዮሴፍ ማለት ነው። ዮሴፍ ግን እሷን ማግኘት እንደማይፈልጋት ነበር የነገረን። ከዛ ለምን ማግኘት ነው ለምን እሷን ማግኘት ያልፈለከው ብለን ጠየቅን። ነው እሱ ያለኝ ምንድን ነው? ታስጨንቀኛለች ታስጨንቀኛለች ነበር ነው። ቪዲዮን አንዴ አይታችሁ ተመለሱ። እና አሁን ነገሮች እያለቁ ነው፣ እግዚአብሔር ይመስገን። አሁን ከዚህ በኋላ የሚጠበቀው የአንተ መበርታት ብቻ ነው። እሺ፣ አክስት ምናምን ብላ ደውላ ማግኘት ፈልጋለሁ ብላለች እኔ እኮ ከኋላ እዚህ ከመጣሁ ነው የሰማሁት። አክስት አንተን ለማንኛውም ትፈልጋለች፣ ታገኛታለህ። አልፈልግም አልፈልግም። እኔን ለማስጨነቅ ብቻ ነው እሱ የሚፈልግ። እኔን ብቻ ላስጨንቅ ነው የሚፈልግ። ማንንም አልፈልግም እኔ ቤተሰብ እስካሁን የት ነበሩ? እኔ ማንንም ይፈልገኝ የለም፣ እንዳልኩ ማንንም ይፈልገኝ የለም። አይ ዝም አግኛትና፣ ለማንኛውም ያለውን ነገር ዝም ብለህ አውራት። እሺ በቃ ልትጠይቅ ትፈልጋለች ግን እዚህ እናጋ እንዳመጣ እና ቤት እንዳትመጣ። እሺ ማግኘት ካለባትም ውጪ ነው ማግኘት ያለባት። እሺ አሁን ጸበል እንዳልኩም ነገ ስለምትውሉት ከዛ ሲመለስ ነው እሱን ማግኘት ያለባት። እሺ፣ እሺ፣ እሺ። እኔ አንድ ነገር ልንገርህ። እኔ ቤተሰብ እንግዲህ ይሄውና እዚህ ጋር እንደምታዩት ነው። እኔ እንደዚህ ብዬ ነበረ እንድታገኘው የገፈፈው ነበረ። ግን እቤት እንዳትመጣ፣ እቤት እንዳትመጣ። ማግኘትም ካለባት በውጪ ነው ማግኘት ያለባት እና እዛ ሄዳችሁ አገናኟት። ከዛም ማውራት የምትፈልገው ነገር ካለ እዛው አጠገባችሁ የዮሴፍ አጠገብ ሆናችሁ ነገሩን ተከታተሉ ብዬ ነበር። እነሱን ከምን ከካሜራ ጀርባ እና ደግሞ ዮሴፍ ታስጨንቀኛለች ብሎ ነበረ። ታስጨንቀኛለች። ይህን ነገር ከኋላ ላይ እኔ ራሴ ትንሽ ውስጤ ስለከነከነው ምንድንነው ጉዳዩ ዮሴፍ እንዴት ነው እንዴት ነው አክስታ አለች። እንዴት ነው ታስጨንቀኛለች ብለህ መልስ የምትሰጠው ብዬ ጠየቅሁት። እሱ ግን ምንድን ያለኝ እኔ አሁን እዚህ ጋር ማውራት አልፈልግም፣ ምክንያቱም ይሄንን ከኔ አንደበት ሳይሆን ከራሱ ከዮሴፍ አንደበት ነው መስማት ያለባችሁ። ዮሴፍ ይመጣል እኮ በቃ አይቀርም እኮ እንዴ። ነግሬያችኋለሁ አይደል እንዴ። ጸበል ቦታ እየተጠመቀ እንደሆነ ነው ወይስ ያለበትን ቦታ እንድነግራችሁ ነው? ይሄን ያለ ርቀ ስትሄዱ ነበረ። ለማንኛውም በጣም ደስ ብሎኛል የምፈልገውን ነገር የምፈልገውን መረጃ ስለሰጠሽኝ። ከዚህ በኋላ ነገሮችን እግር በእግር እየተከታተልን አሁንም የተደበቀ እውነታ ካለ ላይ የምናወጣ ይሆናል። ለማንኛውም ቤተሰቦች ከጨውኩባችሁና ካስደበርኳችሁ በጣም ይቅርታ። ትንሽ ነገሩ ስሜታዊ ስላደረገኝ ነው። በጣም ይቅርታ። ትንሽ ነገሩ ስሜታዊ ስላደረገኝ ነው። ያው ከዚህ በኋላ አይለመደኝም። ግን አንድ አንድ ነገር እንዳትረሱ፣ ከታች ሊንክ አስቀምጥላችኋለሁ የማለዳ ቲቪን እዛ ላይ ዮሴፍ አክስት የሰጠችውን ኢንተርቪው ተከታትላችሁ ተመልሱና ምን እንደተማራችሁበት ምን እንደተገነዘባችሁበት አይታችሁ ተመልሳችሁ መጣችሁ ኮሜንት አድርጉልኝ። ምክንያቱም እኔ የሚያሰብኩት ሐሳብ ስላለ ይሄ ሐሳብ እኔ ጋ ብቻ ነው ወይስ እናንተ ጋርም አለ የሚለውን ነገር ማወቅ ስለፈለኩ ነው። ለማንኛውም የዛሬው ቪዲዮአችን እንግዲህ ይህን ይመስል ነበረ። ቀጣይ በቀጣይ ቪዲዮ እስከምንገናኝ ድረስ ፈጣሪ ሰላም ያገናኝ።